በስተመጨረሻ የዲኤንኤ ውጤት ደረሰ። የዲኤንኤ ውጤት እንግዲህ ኤፍራታየ አስመርምራ አልነበረ እና ለዶክተር ዶክተር ለኢፍራታ ደውሎ የዲኤንኤ ውጤት እንደደረሰ እና ያፌት እና ናታን አንድ ወንድምና እህት እንዳል አይደሉም ነገር ግን ፂና ያፌት እህትና ወንድም እንደሆኑ ነገራት ማለት ነው። ኢፍራታ በጣም ደነገጠች። በአንድ በኩልም ደግሞ በጣም ደስ አላት። ምክንያቱም ከያፌት ጋር ያው አብራ አድራ ነበር፣ እንዲሁም ደግሞ ከናታንም ጋር አብራ አድራ ነበር። ነገር ግን የማን ይሆናል ልጆቹ ብላ በጣም ተጨንቃ ነበር። ኢፍራታዬ ያረገዘችው እንግዲህ እንደሚታወቀው መንታ ነው። ግራ ተጋብታ ነበረ። ፂ ራሱ ምንድን ነው እስኪ ንገሪ፣ ልጁ የወንድሜ ልጅ ነው ወይ ብላ ስትል በጣም ተጨንቃ እንዴ፣ ያሚሆን የሁለቱ የወንድሞችሽ ነው እያለች ሊሆንም ይችላል እያለች ኤፍራታዬ ስትጨናነቅ ነበር። ነገር ግን በስተመጨረሻ ወንድምና ወንድም እንዳልሆኑ፣ ነገር ግን የጺና የያፌት እህትና ወንድም እንደሆኑ ተደረሰበት ማለት ነው ናታን ፂ ወንድም ነው እንጂ የያፌት ወንድም አይደለም። ምክንያቱም የናታን እናት ከሌላ ስለወለደችው ማለት ነው። ምክንያቱም እንግዲህ የፂ አባት ወይም ደግሞ የበፊቱ የእንጀራ አባቱ እንበለው ለካ ናታንን የማይወደው በዛ ምክንያት ነበረ ማለት ነው ከሌላ መቃሽ እና ምን እያለ ሲሰርባት የነበረው ለዛ ነው። ድጉድጉድጉድጉድጉድ ብቻ ግን ያሳዝናል። ቪዲዮ እስከመጨረሻው ከተከታተላቸው አዳዲስ እና አጓጌ ድራማዎችም አሉ። በጣም ደስ ደስ የሚሉ ናቸው። የእውነት የዛሬው ሀረግ ድራማ በጣም በጣም በጣም ይለያል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሀረግ ድራማ እንደቀጠለ ይገኛል። እንግዲህ ዛሬ ሉሊትን አነቀቻት ሲለዋ፣ እና ያነቀቻት ይገባታል እንዴ! ኧረ ሉሊትስ እንደው በቃ ታለግታ ወሬ ማዳመጥ ለመደባት። እንግዲህ ቤዛ ናኦል ደውሎ ናኦል ደውሎ እያወሩ ነበረ። እናም እያወሩ እያለ በቃ ለምንድነው ከከተማ ማንወጣው ምናምን ሲላት፣ እንዴ ቆይ ምን ሆነን ከከተማ የምንወጣው? መውጣቱንስ እሺ፣ ነገር ግን ድምፅህ ምን ሆኖ ነው ድምፅህ ምን ሆኖ ነው? በጣም ተቀይሮብኛል፣ ለምን አትናገኝም? እያለች አይ፣ ቤዝዬ፣ ሁሉንም ነገር ስንገናኝ እነግርሻለሁ፣ ነገር ግን ከከተማ ወጣ ብለን ዘና ፈታ ብለን እና ጓደኛሽን ደግሞ በስልክ እየደወልሽ ትጠይቂያለሽ። የእህቷን አድራሻ አገኘሽ ወይ ሲላት አይ፣ በእርግጥ ሉሊትን ጠይቄ ነበር፣ ነገር ግን ብዙም አሳማኝ መረጃ አልሰጠችኝም፣ ነገር ግን አፈላልጋለሁ እያለች መልስ ስሰጥ እባክሽ በቃ እንሄድ እያለ በጣም በጣም አዝኗል ማለት ነው። ናኦድ እና ማዘሩ ተጣሉ። እንግዲህ ከዚህ በላይ እንዴት አባቴን የማይረባ ሰው ትዪዋለሽ ብሎ ጦርነቱን አወጀ ማለት ነው። ከዛ ዲራራ ይህን ሁሉ እየሰማች ነበር። እስኪ ነገሪ ባደንዛይ ጭጽ እና በእነዚህ ድንጋዮች በእነዚህ ድንጋዮች ነው እንደ አንቺ እኔን የምታስተዳድሩት? እስኪ ነገሪ እልቅ ዝም ብዬልሽ ነበረ። ስለዚህ ከዚህ በኋላ አፍሽን ብትዘጊ ይሻልሻልሽ። አባቴን እኮ በሄደበት ነው ያስቀረሹ ብሎ ሲል ድራላ ሰማች። ይህ ማለት እናቴን የገደለችው አባቴን የገደለው አባቴን የገደለችው እናቴ ነች እንጂ ወንድም አይደለም ማለት ነው ብላ ደንግጣ መጠጥ ቤት ሂዳ በስካር ራሷን ስታ ጨልላለች። ለናታን ደውላ ማዘሩ እኔ ምልህ ዛሬ ግን ድራ ላይ የት ነች ማለት የት ነች ስትይ፣ ለእኔ እንደሆነ አልተደወለልኝም። አረ፣ አትደብቀኝ ንገረኝ እውነቱን። አይ በፍጹም ምክንያቱም እኔ ጧት ደውላልኝ ነበረ። ነገር ግን ከዛም በኋላ አልተደዋወልንም። እና ምን አወራችሁ ብላ ስትጠይቀው፣ አረ ምንም ነገር አላወራንም። ቀፋ ቀፋሽ ስራ ነኝ ምናምን። ይህም ብቻ ነው እያወራ ነው። ኦኬ እንደዚያ ነው። አዎ ይህም ብቻ ነው አሁን ልጀንን ልታመጣልኝ እፈልጋለሁ። እባክህ እንደምንም ፈልገህ አምጣልኝ፣ ምክንያቱም የኔ ጠባቆች በሙሉ ቢደውሉም እንኳ እስካሁን ድረስ ቢያፈላልጉም እስካሁን ድረስ አልተገኘችም ብላ ለድራራ እናቴቱ ተጨነቀች። እንግዲህ እናታንዬ እንደምንም ብሎ ፈልጎ ድራራን አገኛት። ጥንብዝ ብላ ሰፍራ በቃ እናቴንም ሆነ ማናቸውንም እዛ ቤት አልፈልጋቸውም፣ አንተ ጋ ውሰደኝ እያለች ደፋ ቀና እያለች ነው። ያው በዛውም እንግዲህ ናታን ስለምትወደው ግድራምባ እንዳይሰብር፣ እኔ ግን ሰግቸለታለው ማለት ነው ታው ናታን ከኢፍራታ ውጭ ወደ ውጭ ማለት ነው እውነት ከኢፍራታ ውጭ እንደው ከእሷ ጋር ከተኛ በጣም ያሳዝናል። አቤላ አቤላ ህገሚን አስፈራራት፣ እየሮጠ ዳግም ወንድ ልጅ እኮ እውነት፣ ወንድ ልጅማ ብድር ይክፈል የሚባለው ለዚህ ነው ዳግምም እየሮጠ ትሰማኛለህ፣ በእናቴማ እንድትመጣብኝ አልፈልግም። ስለዚህ ስነ ስርዓትህን ብትይዝ ይሻልሃል። እሽ ብሎ ሊያከለኩን ሲነግረው ስነ ስርዓት ያዝ እያለ ትሰማኛለህ፣ አሁንማ ወንድ ወቶሃል ያለው። አይ ከጀርባ እኮ ከጀርባ መውጋት አይደለም ወንድ ከሆንክ ፊት ለፊት ብትገጥመኝ ይሻልሃል። ስለዚህ እኔ ወንድነትን ከጀርባ አይደለም ከፊት ለፊት ነው ሲለው፣ ዳግም እሱም አይቀርልህም። ለማንኛውም ከእናቴ ምንም ነገር ባትፈልግ ይሻልሃል። ካልሆነ ግን ጦርነቱ በይፋ ተጀምሯል ማለት ነው ሲለው፣ ዳግም እሽ ይሁንልህ፣ ችግር የለውም፣ ለማንኛውም እያለ ሲያወራ ገኒ መጣች። ገኒ እንግዲህ እባካችሁ፣ እባካችሁ ብላ እንደምንም ለምና ዳግምንም ወደ ራሷ ስራ ቦታ አቤልንም ሸኘችው አቤል እንደ ቦምብ ሆኗል፣ የእውነት ማለት ነው። ትንሽ ቆይቶ የሚፈነዳ ቦምብ ነው የሆነው። አሁን በጣም ያሳዝናል፣ በጣም ያሳዝናል። ኤፍራታን አሁንም እያጨናነቃት ይገኛል። የአቤል እናት መጥተው ልጅን እንደው በዚህ አስቀራችሁት አይደል እንደው ግን አመሰግናለሁ እያለች ስታመሰግንና እኔ ግን የገረመኝ የአቤል እናት የኤፍራታን እና የያፌትን ፎቶ አይታ በጣም ተመሰጠች። ነገር ግን ደስተኛም አይደለችም። ከፋትም አይባልም። ብቻ ግን የሆነ ነገር አይኗ ውስጥ የሆነ ነገር ያለ ይመስላል። ቆይ እኔ ሲገባኝ ሲገባኝ ግን የእውነት እጅ ሴትዮ አክስት ሳትሆን ብቻ የሆነ ነገር አለ። አቤልም ለዛ ይመስለኛል ያፌትን እንደ ዝጥ የሚያደርገው የያዘውና የሚጠላው እንጂ ኤፍራታን ለመጉዳት አስቦ አይመስለኝም። እልሙህም ግን ኢፍራታን እያሰቃያት ይገኛል። እባክህ ተው ብትለው ጭራሽ እናቱ ፊት የወንድሜ የወንድም ሚስት እኮ እዚህ ቅርብ ላይ ነው፣ እኛ ጋኖር ብላይ ነው። እንደገና ደግሞ ያፌትም ስራ ሰጠኝ እና፣ ታዲያ ለምንድን ማታ ማታ እየመጣሀት ስራ እንደጧጧት ስትለው፣ አይ አያይ፣ እማዬ ማታ ማታ ነው ስራው እና ለዛ ነው ብሎ ዋሻት። ከዛ ኢፍራታንም እንድትዋሻ ያደረጋል። እንደዛ ከሆነ ቡናሽ ቆንጆ ነበር ውለጅ፣ ልጅ በልጅነት ነው እያለች ወሬዋን ትንሽ አወሩና፣ አመሰግናለሁ ስለ ሁሉም ነገር ብለው ወደ ቤታቸው ሄዱ። የአቤል እናት ከዛ ያፌት፣ እሺ እኔ ንግስት፣ በሰላም ገባሽ? አዎ ገብቻለሁ። እና ተሻለሽ? ደህና ነኝ፣ ምንም አልልም። ለማንኛውም ስመጣ ሆስፒታል መሄድ አለብሽ ብሎ ሲላት፣ አያያይ በፍጹም ሆስፒታልማ አልሄድም፣ ደህና ሆናለሁ። እንደዛ ከሆነ እራት ውጭ እንበላለን። ኧረ ችግር የለውም፣ እቤት እንብላ። እራትም ቢሆን እኔ ውጭ መብላት አልፈልግም ከዛ እሱን እሱንማ ስመጣ እንግዲህ እናወራለን ብሎ ያፌት ተቆጥቶ ስልኩን ዘጋው። ነገር ግን ያፌት ወደ ቤት ሲመጣ ያልጠበቀው ነገር ገጠመው። አሁንም አቤላ አለ አልሄድም። ቆይ አንተ ምን ትሰራለህ? አንቺሳ እንደ እንዲ አሁንማ ግራ አጋባችሁኝ። እዚህ ኢፍራታ ተቀመጥ ትለኛለህ፣ እዚህ አንተ ደግሞ ሄድ ትለኛለህ እና ቆይቱ አልተነጋገራችሁም እንደ ስለ እኔ ጉዳይ ብሎ ሲል ኢፍራታ አሁንስ በቃ ስትል፣ አቤል አላስጨርሳት አለ። ከዛ ለያፌት ተደወለለትና የአቤልናት በጣም እንደምታመሰግነውና ለልጇ ስራ እንደሰጠችው ያፌት ኢፍራታና አቤላ ነገሩኝ ብላ ስታመሰግነው፣ ግራ ገብቶት ችግር የለው ቤተሰብ አይደለንም እን ብሎ ስልኩን ዘጋው። የድራራና የድራራ እናት አሁን ላይ ልጇ ሁሉንም ነገር ደርሶበታል። አንቺ እኮ ስራ ቢሰጭኝ አንቺ ብታበኝም ብታጠጭኝም ባደን ዛጭና ህጻናቶችን ታዩ ብቻ ሴቶችን አልጨርሰው ብሎ በጣም ተናደደባት እና የሚናገረው ቅጡ ጠፍቶታል። የእውነት የሚያደርገው ቅጡ ነው የጠፋው። ቢኒ እና ዳግም ቆይ ለምንድን ነው ገኝ በዚህ ነገር ደስተኛ ነሽ? እንደዛ ታመሽ እኛ ተጨንቀናል ነበር እን ቆይ፣ ምን ሆነሽ ነው? እኛ ምን አሳጣንሽ? እኛ ለምን አንሰራም እንደ ልጆች? እኔ እኮ ለስራ ብዬ አይደለም። ነገር ግን ልጅ እኔ ግድ ማየት አለብኝ። ቆይ እፍራቷን በዚህ መልኩ ነው ማየት የፈለግሽው? እና እናንተማ፣ እናመጣታለን፣ እናመጣታለን፣ እናመጣታለን ነው፣ ግን ወሬ ብቻ እንጂ ትርጉም የለም ብላ በጣም ተናደደች። ከዛ ናታንም መጣና ቆይ ገኒ ምን ታባብለን ነበረ? ለምንድን ነው እንደዚህ የምታደርገው? ተወኝ እባክህ አንተማ። ቆይ እስኪ ንገረኝ፣ አንተ ኢፍራታን ካፈቀድካት ለምንድን ነው እስካሁን ድረስ ያላመጣህልኝ? ወሬ ብቻ ነው አይደል? እባክሽ ገኒ፣ እማል ነግሬሽ፣ በጣም ብዙ ነገሮች አሉ። ነገር ግን ኢፍራታን በዚህ መንገድ አታገኛትም። ሌላ ነገር እንፈልጋለን ብለው እንደምንም አባብለው ወደ ቤቷ አስገቧት። ከዛ ገንዬ ምግብ አቀረበችና

አይ ቢሆንም ብለው ሁለቱም ጉርሻ ላይ ፍጥጥ ፍጥጥ ፍጥጥ ፍጥጥ ፍጥጥ አደረጓል። ብቻ ግን ድራማ ነበር። ሉሊት እንግዲህ ቤዛ የምታደርገውን ነገር ተለግታ እያዳመጠች ነበረ። ከዛ ፂ ደረሰችባትና አንች አንቺ ሾፋፋ፣ ቆይ ደግሞ አሁን ምን እያዳመጥሽ ነው ብላለቻት። ምንም ስፖርት እየሰራሁ ነው፣ ውሻት እየሰራሁ ነው ብላ መዋሸት ጀመረች። ያንቺ ውሸት ደግሞ ይለያል። ከዛ ቤዛ መጣችና፣ ምን እያደረክች ነው? እያዳመጠች ነበር፣ አብሮችን ታያት ብላ ቤዛ ወጣ። ወደ ላይ ወደ ሩማ ገባች። ቤዛ እንግዲህ ከናኦድ ጋር ልትጠፋ ነው። መገን እኮ ነው።